በእሷ ውስጥ ስድስት ቀኖች አሉ። ስድስቱን ቀን የጾመ ተብሎ የተነገረ ምንዳ ስላለ ስለነሱ ጾም ነው የምንነጋገረው ማለት ነው። የሱና ጾም ስለሆኑት ማለት ነው። በእስልምና ዐሥራ ሁለት ወራት አሉ። የመጀመሪያው የስልምና ወር አቆጣጠር ላይ ያለው ሙሐረም ይባላል። ሁለተኛ ሶፈር ይባላል። ሶስተኛ ረቢዑል አወል ይባላል። አራተኛ ረቢዑ ታኒ ይባላል። አምስተኛ ጁማደል ኡላ ይባላል። ስድስተኛ ጁማደታኒያ ይባላል። ሰባተኛ ረጀብ ይባላል። ስምንተኛ ሻዕባን ይባላል። ዘጠኝ ረመጣን፣ ዐስረኛ ወር ሸዋል፣ ዐስራ አንድ ዞል ቃዳ፣ አስራ ሁለት ዞል ሂጃ ይባላሉ። እነዚህ ናቸው አስራ ሁለቱ በስልምና ውስጥ ያሉ ወራት ማለት ነው። በስልምና ዐስራ ሁለት ወር እንጂ ሌላ ምንም እንደሌለ ማስረጃው ከምን እንይዛለን? ከጌታችን ከአላሁ ስብሐነወ ተዓላ ቃል። ይህም ደግሞ ሰማያትና ምድር በተፈጠሩ ጊዜ የተወሰነ ውሳኔ ነው። አላህ ምን አለ?

አላህ አዛይ ነውና ወደ እሱ እንድንቃረብ ወደ እሱ የሚያቀርቡ ብዙ መንገዶችን ደንግጎልናል። ከዛም ውስጥ በሸዋል ወር ውስጥ ስድስት ቀኖችን መጾ ይህንን ተግባር የፈጸመ ሰው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ዓመቱን ሙሉ እንደ ጾመ ይቆጠርለታል አሉ። ማስረጃ ወአናቢ አዩብ ረዲየላሁ አንህ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአዩብ አባት ከሚባሉት ታላቅ ሶሃባ አላህ መልካም ሥራቸውን ይወደድላቸውና ተይዞ አነ ረሱለላህ የአላህ መልዕክተኛ እኮ ሰለላሁ ዓለይሂ ወሰለም የአላህ ሰላትና ሰላም በሳቸው ላይ ይሁንና ቃል አሉ። መንሷመ ረመዳን የረመዳንን ወር የጾመ ሰው መ አትባአሁ ሲተምኝ ሸዋል ከዛም በኋላ ከሸዋል ወር ደግሞ ስድስት ቀንን ያስከተለ ከነ ከሱያሜት ደህር አመቱን ሙሉ እንደ ጾመ እኮ ይቆጠርለታል። የዚህ ኡማ እያንዳንዱ የሚሠራው ሥራ በስንት ስለሚባዛ፣ በአስር ስለሚባዛ ረመዳንን የጾመ ሰው አስሩን ወር እንደ ጾመ ነው። ሸዋል ላይ ያሉትን ስድስት ቀኖች ደግሞ የጾመ የተቀሩትን ሁለት ወራት እንደ ጾመ ይቆጠርለታል። ከዛስ ረመዳንን ጾሞ ሸዋልን ያስከተለ አመቱ ሙሉ እንደ ጾመ ይቆጠርለታል ብለዋል ያላህ መልክተኛ ማለት ነው። ለምንድን ነው እኛ በሱና ስራዎች ላይ አደራደራ ደራ እየተባባልን ያለ ነው ሱና ከመሆናቸው ጋር? ኢንሻላህ ከዚህ በታች ያሉት ደግሞ እሱን ይጠቅሳሉ። ያላህ መልክተኛ ያለፈው ወንጀላቸው የሚመጣው ወንጀላቸው ሁሉ ተምሮላቸው ሲያበቃ እግራቸው እስኪሰነጣጠቅ ድረስ ግን ምን ያደርጉ ነበር? ለአላህ ላይ ሊቆሙ ነበር። ተጠየቁ የአላህ መልክተኛ ሆይ እግሩ እንዲህ እስኪሆን ድረስ አላህ ምሮት ሲያበቃ ለምንድን ይሄን እንደነ የሚፈጽሙት ተባሉ። ምን አሉ እሳቸው? አመስጋኝ ባሪያ መሆን አልፈልግም? ምን አሉ? ከዚህ ምን እንይዛለን? እኚህ ታላቅ ሰው አላህ ዘንድ በጣም ቅርብ የሆኑ ታላቁ አማላች፣ ጀነትን አስከፋች ይህንን ሁሉ ደረጃ እሳቸው ከመያዛቸውም ጭምር ምን ያርጉ ነበር? ለአላህ ሌሊት ተቀን ይዋደቁ ነበር። ግዴታውን ከጨረሱ በኋላ ሱና ሰላትን፣ ሱና ጾምን የመሳሰሉትን ተግባሮች ደግሞ ያበዙ ነበር። አማኝ ከኸይር ሥራ አይቦዝንም፣ ሁሌ ይለፋል ማለት ነው። የአላህ መልእክተኛ ደግሞ የአላህ ሰላትና ሰላም በሳቸው ላይ ይሁንና ጀነት ስምንት በር እንዳላት ተናገሩ። ከእነሱም ውስጥ አንዷ በር ርያን እንደምትባል ተናገሩ። ጾምን የሚጾሙ ጾምን የሚያበዙ ሰዎች የሚገቡባት በር ርያን ትባላለች አሉ። አላህ ከጀነት ሰዎች ያደርገን ሌላ ከግዴታዎች የጎደሉት ሁሉ እኮ የሚሟሉት በሱና ነው። ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ዐን አቢ ሁረይረተ ረዲየላሁ ዐንሁ ቃል፣ አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ከእሳቸው ተይዞ ሊወራ ነው። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ኢነ አወለ ማ ይሐሰቡ ቢሂል ዐብዱ የውመል ቂያመቲ ሚን ዐመሊሂ ሰላቱሁ አንድ ባሪያ

እስቲ ፈልጉለት ሀሌ አብዲ ለባሪያ አለውን ሚን ተጠውዖን ሱና ብሎ የሰራቸው ከሰላት ማለት ነው። ፈዩከመሉ ቢሃ መንተቀሰ ሚን አልፈሪደቲ ከሱናው ከፈርዱ የጎደለበትን ሊያሟላለት የሚችል ነገር አለ እስቲ ከሱናው ፈልጉለት ይባላል አሉ። ሱመ የኩኑ ልክ እንደዚሁ እኮ ይሆናል። ሳኢሩ አመሊ ላ ሊክ የተቀሩትም ተግባሮች እኮ እንደዚህ ይሆናሉ። ከዚህ ሐዲት ምን ያዝን? ያለህ ባሪያዎች ሆይ ሰላት የመጀመሪያ አንድ ባሪያ አላህ ዘንድ የሚተሳሰብባት ጉዳይ እንደሆነች ከሷ ግን የጎደለ ካለ በምን እንደሚሞላ በሱና ሰላቶች እንደሚሞላ ማለት ነው ልክ እንደዚሁ አብሮ ምን ይመጣል ጾምም ይሁን ከፈርዱ ይታያል ከፈርዱ ከጎደለ አላሁ ስብሓነሁ ወተዓላ ምን ይላል እስቲ ከሱና ደግሞ ፈልጉለት እያለ ከሱና ምን ይደረጋል ከሱና ጾም ሊሟላለት ይሞከራል ማለት ነው ስለዚህ አላህ ባሪያዎች ሆይ እኛ ብዙ ያጓደልነው ነገር ሊኖር ስለሚችል ሱና ጾሞችን በመጾም ሱና ሰላቶችን በመስገድ ሱና ሰደቃዎችን በመስጠት ጌታችን አላሁ ስብሐንሁ ተዓላ ሰከራተል ሞትን እንዲያገራለን ከቀብር ቅጣት እንዲጠብቀን ወንጀላችንን ምሮን ጀነት እንዲያስገባን። ሌት ተቀንኛ ከኸይር ስራ ልንቦዝን አይገባ። ከዛሬ ትምህርት የወሰድናቸውን ነጥቦች እስቲ መልሰን እንከልሳቸውና በዚሁ እንጨርሳለን። አንደኛ፣ ኸይር ስራ ላይ መበራታት እንደሚያስፈልግ፣ ሁለተኛ፣ የአላህ ሕዝነት ህዝነት ምን ያህል ሰፊ እንደሆነ ረመዳንንና ከዛም ከሸዋል ስድስት ቀንን የጾመ ሰው አመቱን ሙሉ እንደጾመ ይሆንለታል ተብሏልና ማለት ነው። ሌላ ነጥብ ምን አይተናል? ረያን የምትባል የጀነት በር እንዳለች አላህ በሷ ከሚገቡት ጀነት አልፊርደውስ ላይ ከሚገቡት ሰዎች እንዲያደርገን። ለእነማን የተዘጋጀች? ጾምን ለሚያበዙ ሰዎች የተዘጋጀች የጀነት መግቢያ እንደሆነች ተነግሮናል። ሌላ የመጨረሻ ነጥብ ያየነው ምንድን ነው? ስለ ሚዛን፣ የሰው ልጆች ግዴታ ሥራዎቻቸው እንደሚመዘኑ ግዴታ የሰሯቸው ተግባሮች ላይ ጎዶሎ ነገር ካለ አላሁ ስብሓነሁ ወተዓላ አሁንም በችሮታው ምን እንደሚያደርግ ከሱና የተሰሩትን